የአፌት ኤፍራታን እንግዲህ ለምን ሄድሽ? ብሎ በጣም አንገቷን አንቋት ነበረ። እሷም ይቅርታ ይቅርታ፣ ሁለተኛ አይደገመኝ፣ ሁለተኛ በቃ አልሄድኩም፣ ደግሞ ይቅርታ አድርግልኝ፣ እኔ ልብስ ላመጣ ነው የሄድኩት ብሎ ነበር። እሷም እንግዲህ እንደዚያ ካደረገ በኋላ በጣም ነው የተጸጸተ። የተጸጸተበት ጉዳይ ደግሞ እንግዲህ ያው አንገቷን አንቋት ነበር ማለት ነው። እሱም እንዴት ነው እንዴት ነው ብሎ እኮ ልትስል ገዛልሽ አለው። እኔ አልገዛልሽም እንዴ ሲላት ነበረ። እሷም ሰላም፣ ሰላም ቤተሰቦች እንዴት ናችሁ? ሂዳ ነኝ አልሐምዱሊላ። ሲባል ደግሞ እንግዲህ እነ ያፌት እና እነ ያፌት ኤፍራታ ይዘንላችሁ መጥተናል። የኤፍራታ እና የእነ ያፌት የእነ ናታን ድራማ በጣም የሚያሳዝን እና በጣም ያው ደስ የሚል ነገር አለው። ግን ቢሆንም ያፌት በጣም በጣም ጨካኝ ነው ማለት ነው። ሁለተኛ እናታንም እንደምታዩት በጣም የሆነ ፈዛዛ ነው። ግን ለምን እንደዚህ እንደሚያሰቃዩት ብቻ ነው ያልገባኝም ማለት ነው። ለምን ይሄን ያህል የኤፍኤች ችግር ግን በጣም እየባሰ እየባሰ ነው የመጣባት ማለት ነው። እንግዲህ ዛሬ ደግሞ ያው አንገቷን አንቋት እሷም አልሄድም ስትል ነበረ። እንግዲህ የናታን ጓደኛም እንግዲህ መጣና ከናታን ምን ሆነ ነው ደህና ነህ ሲለው እሱም ደህና ነኝ፣ ምን ሴቶች የሉም እንዴ ሲለው፣ አይ ሴቶች አሉ ግን እናንተ ከዚህ ላይ እናውራ ብሎ እሷን እሱና እሱ እንግዲህ እያወሩ ነው። በቀጣይ ይዘንላቸው እስከምንመጣ